ነብዩ መሀመድ ምንም ተአምር እንዳላደረገ ነው የሚናገረው። እንዴት ነው? ምን ማረጋገጫ አለ? ለምሳሌ ሙሴ እያሱ ባህር ከፍለዋል። ሙሴም እንደዛ ከእግዚአብሔር ዘንድ መጠራቱን ያን ነገር ተናግሯል። እና እንዴት ታየዋል? ይሄንን አሪፍ ጥያቄ ነው የጠየቀው። ግን አንድ ነቢይ ነቢይ ለመሆን ታምር መስራት ሸርጥ ነው፣ መስፈርት ነው። ማለት ያው ከእግዚአብሔር አንድ የሆነ ምልክት ሰዎች እንዲያምኑበት እንዲያምኑብህ ነው ያለው በፊት ያንን ተአምር አረገ ማለት ነው እና እንዴት ስለዚህ ነብዩ አብዲ የሚባለው የሰራው ታምር አለ ነብዩ አብዲ የለም ትንቢት ለዚህ ነብይ አይደለም ማለት ነው እኳ አሁን በምን ለየው ማለት ተአምር መስራት ለአንድ ነብይ ማስረጃ ከሆነ መጽሐፈ መሳፍንት ምዕራፍ ስድስት ላይ አምላክ ነቢይ ያስነሳ ይላል። ያስነሳው ሰውን ነቢይ ስሙ አልተገለጸም፣ እናትና አባቱም አልተገለጸም። ከየትኛው የዘር ሀረግ እንደመጣ አይናገርም። መቼ እንደተወለደ መቼም እንደሞትም አይናገርም። ግን ያ ነቢይ ታምር ስላሰራ ነቢይ አይደለም ብለን አንልም። ኢሳያስ ታምር የሰራው ታምር የለም። ኢሳያስ በራሱ የሰራው ታምር እስቲ ማሳየት አልችልም። ኤርሚያስ ስኬል የሰሩት ታምር የለም። ራሱ ማለት ነው። ብዙ ማንሳት ይቻላል። ነቢያት ሆነው ግን ታምር ያላደረጉ ማለት ነው። ተአምር ተሰጥቷቸው ተአምር ራሱ የመጀመሪያ ተአምር ለእሳቸው ለነብይነት ተአምር ቁርአን ነው። ይህ ያለ ተአምር ነው ወደ አንተ አወረድ ነው ይላል። መጀመሪያ ማሰብ ያለብ ማለት ነው። ሁለተኛ ራሱ ስለ ሰለም ከጣታቸው ላይ ውሃ ፈልቆ ነበረ ው ይሄ ታምር ነው። ራሱ ጨረቃ ለሁለት ተከፍሎ ነበረ በእሳቸው ማለት ነው። አሁን ይሄ ሁላ ብነግር አንተ የምትለው ምንድን ነው? መልስ ምንድን ነው? ከጣታቸው ዋይ ፈልቅ ነበረ እንዴት ተገጣጠመች? አሁን የሚያስብለው እንዴ፣ ይሄ የሃይማኖት ለማጉላት የሚደረግ እንዴ? አላደረጉም የሚላላ ምንም አላደረጉም። ስለአላደረጉም አለማድረጋቸውን እኮ በምንድን ነው አላደረጉም የሚሉት ከምን አንጻር ነው? አስትሮ ፊዚካል እንትኖች ኦኬ። አይ ጊዜ ካለ አስትሮፊዚካል እንትኖች ቼክ ስላደረጉት ታምር መባሉ ታዲያ ምኑ ላይ ነው? ራሱ አሁን ለምሳሌ በኢያሱስ ጊዜ ፀሐይና ጨረቃ በመኖሪያቸው ቆመዋል፣ አይደለም ባሉበት። አስትሮፊዚካል ማስረጃ ይኖር ይሆን? መኖራቸውን በምን ይታወቃል? በሆነ ሂስቶሪ ላይ አርኪዮሎጂካል ማስረጃዎች አንትሮፖሎጂካል ማስረጃዎች አስትሮፊዚካል ፊዚካል ማስረጃዎችን ማቅረብ አይጠበቅብንም ለምን ታምር ነው ብሎ ተን ተነገረ ታምር እንደ ታምርነቱ የግድ እነዚህ አስትሮፊዚካል ፊዚካል የሆኑ ኤቪደንሶች መኖር አይጠበቅበትም ረሰላ ስለም ጨረቃ ለሁለት ከፍለዋል አዎ ተመልሰው ሲገጠም ደግሞ ሳይንቲፊካል ማስረጃ ማቅረብ አይጠበቅብንም ገብቶሃል ለዛ ነው የምነግርህ ታምር አድርገዋል ወይ ነው ያንተ ጥያቄ አዎ አድርገዋል ነው ሙሴ ባህሩን ለሁለት ከፍሎታል አይደል ነገር ግዳ ቆሟል ባህሩ አይደል ታስታውሳለህ ማስረጃ ይኖራል። አሁን አርኪኦሎጂካል ማስረጃ ባህሩ ቆሞ እንደነበረ የሚያሳይ የለም። እንደዛ ማለት ነው። አየህ፣ እንደዚህ አይነት ነገሮች ተመሳሳይ ነው። ስለዚህ ረሱ ላ ሰለም ለነብይነታቸው ተአምር ሰርተዋል ወይ ከተባለ አዎ ሰርተዋል። ተአምሩ ግን እሳቸው በሚፈልጉበት ሰዓት አይደለም፣ ወይም ደግሞ ዙም በሚፈልግበት ሰዓት አይደለም። እነሱ ተአምር ሲመጣላቸው ምንድን ነው ያሉት? ቀድሞ የነበሩ ነቢያት የተሰጠቱትን አይነት ታምር ለአንተ ይሰጠ ብሎ ነው እኮ ያሉት። ሙሴ ባህርን ከፍሏል፣ እንትን ብሏል። ስለዚህ አንተም እንደዛ አድርግ ነው። አላህ ታምር ብሎ ያወረደው ነገር አልተቀበሉም እነሱ። ከዛ አንተ አስጠንቃቂ እንጂ ሌላ አይደለህምና ታምራት ካላህ ዘንድ ነው ታምር የሚሰጠው ራሱ ነው እኔ አስጠንቃቂ እንጂ ሌላ አይደለውምና። ስለዚህ እሳቸው አስጠንቃቂ እንዲሆኑ እንጂ የተላኩት ይህንን ታምር አድርግ፣ ይህንን ታምር አድርግ ብሎ አላህም ማዘዝ አይችሉም እሳቸው ምንም ፓወር እንኳን ይላቸው። ስለዚህ አላህ የሚፈልገውን ታምር ሰርተዋል። በእሳቸው በኩል ውሃ ከጣታቸው ይፈልቅ ነበር። ምግብ አብዝተዋል። ሌሎችም ለነገሮች ማለት የምግቡ ተስፊ አድርጎ ነበረ፣ አላህን አመስግኑ ነበረ። ብዙ ብዙ ነገሮች ታምሮቹ ወደ ሃያ ምናምን የሚደርሱ መዘርዘር እንችላለን፣ ግን ያ ነገር ምንድን ነው የሚጠቅመው? ለእኛ ላመን ነው የሚጠቅመው፣ ታምር ወይ ደግሞ በወቅቱ ላዩት ሰዎች ነው የሚጠቅመው ገባ? ለእኛ የሚጠቅመን የትኛው ነው? የቁራኑ ታምር ነው። ቁራን ታምር ነው የተባለው ወቅቲ ሳይሆኑ የካሊድየው ነው። ገብቷል? ወቅታዊ ሳይሆን ቀጣይነት ያለው ነገር ነው። እነዚያውን የተዘረዘሩ ታምር በወቅቱ የተደረጉ ናቸው። ከዛ አንጻር ብታየው የዘዳግም አስራ ስምንቱን እስኪ እንየው በጋራ እኔ ለነቢዩ መሐመድ የተጻፈ አይደለም ነው የምለው አንተ እንዴት ታየዋለህ እስኪ እናንብበውና እንነጋገር አልደከመህም አልደከመኝም እንደዚያ ከሆነ እናወራ ችግር የለም ዮሐንስ ወንጌል ምዕራፍ 1 ቁጥር ላይ አወጣሁ ቆይ ወደ መጽሐፉ ሄድ

አንቺ በቃ ሻዳ ከያዝኩ በኋላ መቼ ነው የሰለምሹ? ስንት ጊዜ ሆነሽ? ሁለት ሳምንት ኦልሞስት አይደል? ምናምን ናት ሸው ሁለት ሳምንት የሆነኝ። ከዛ በኋላ ጠፋሽ። ዋናው ሻዳ ነው። ከዛ እኔ ሻላ ያዘች ተባለ። ከዛ እኔ አይቼሽም አላውቅም። ብዙ ጊዜ ሳይሽ ለስበሽ ስሞክር መግባት አልፈልግም ትይኛለሽ። ትንሽ አይ የነበርኩበት ቦታ አጋጣሚ ስራ ቦታ ወይም ጩሆት የሆነና እኔ ደግሞ በዛ አትወድም፣ አክሰብት አታደርግም እና አንዳንድ ጥያቄዎች አሉኝ ግን በኋላ ጠይቃለሁ። ዝም ብዬ ልማርና አሁን ወይም ደግሞ ነገ ሌላ ጊዜ ጠይቃለሁ፣ ችግር የለብኝም። ዘላስት ኔክስት ሚን ኔክስት ስሪ ፎር ዴይዝ ነፃ ነኝ፣ እና ችግር ጠይቅ ይችላለ። አይ በቃ እንደዛ አሪፍ ነው፣ ጥሩ ነው። ቁርአን ምናምን መማር ጀመርሽ? አዎ፣ እስካሁን ግን አንዴ ብቻ ነው የተማርኩት። በጣም ቢዚ ነበርኩኝ፣ ስራና ቴሌግራም ላይ ትምህርት ተማሪ። ጥሩ ነው። አንቺማ ጎበዝ ነሽ፣ ብዙ ነገሮችን ትታያለሽ። በአንዴም አይደለም ደግሞ የሰለምሽው ብዙ ረጅም ጊዜ ወስዶብሻል። በጣም ጥያቄዎች አሉኝ እና በቃ ጠይቀለሁ። ለዛሬ ዝም ብዬ ችግር የለው አውጥቻለሁ። እስቲ አንተ ከዛ ነው የምጀምርልህ ሁለቱ ልዩነት እንዳለው ዘዳግም 18 ነው የሚያብራራው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ጸሐፍት፣ ፈሪሳውያን የሚጠብቋቸው ሶስት ሰዎች ነበሩ። አንደኛው መሲሁ ነው፣ ሁለተኛው ኤልያስ ነው፣ ሶስተኛውና የመጨረሻው ደግሞ ነብዩ ናቸው። ሶስት ናቸው እና መተው ስለምን ታጠምቃለህ ሲሉት እኔ መሲው አይደለሁም፣ ክርስቶስ አይደለሁም አለ። እንግዲያውስ ማነ ኤልያስ ነህን አሉት። አይደለሁም አለ። እንግዲያውስ ማነ ነብዩ ነህን አሉት። አይደለሁም አለ። እንግዲያውስ አንተ መሲሁም ካልሆንክ፣ ኤልያስም ካልሆንክ፣ ነብዩም ካልሆንክ ስለምን ታጠምቃለህ አሉት። አሁን እዚህ ጋር ሶስት ሰዎች ተገልጸዋል። ማን ማን ናቸው የተገለጹት አክሊልዬ? ማን ማን ናቸው የተገለጹት? ያው ያነበብካቸው ቆይ፣ ማን ማን ናቸው የተገለጡት? ማን ማን ብሎ ነው የገለጻቸው መሲሁ፣ ኤልያስ እንደዚህ ነህ እና ሶስት ናቸው ወይም ብለው ነው የጠየቁት። ስለዚህ ሶስቱ የተለያዩ ነው። አሁን በመጽሐፍቶቻቸው ሶስቱን ምፈትሻቸው። አንደኛ፣ የመጀመሪያ መሲሁ የተባለው መዝሙረ ዳዊት ሁለት ሁለት ላይ ታገኘዋለህ። ስለ መሲሁ ይናገራል መምጣት ሁለተኛ ደግሞ ኤልያስ ይመጣል የሚለው ትንቢተ ሚልክያስ ምዕራፍ አራት ቁጥር አምስት ላይ ታገኘዋል። አሁን ነብዩ ማንነው ነው ጥያቄው። ነብዩ ዘዳግም 1818 ላይ ያለውን ስኮላሮች ምንድን ነው የሚሉት? አይሁዶች የሚጠብቁት የነበሩት ሶስት ሰዎች ነበሩ፣ ኤልያስን መሲሁንና፣ ከመሲሁ በተለየ መልኩ ዘዳግም 1818 ላይ የተቀመጠው አንድ ነብይ ያለ ይመጣል ተብሎ የሚጠበቅ ዘዳግም 1818 ላይ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳለሁ ይላል። የእስራኤል ወንድሞችን እነማን ናቸው? አክሊልዬ